እንደምን አለ? እግዚአብሔር ይመስገን። ያስጨነቀኝ ያሳሰበኝ ጉዳይ አለ ብለሃል? አዎ፣ ያው ከዛ በተጨማሪ ያው ቀኑ ዛሬ መድኃኔዓለም ስለሆነ መድኃኔዓለም ነው። በመድኃኔዓለም ደውሉልኝ ብለህ ነው የተማጸንከው። ውስጤ የታፈነ እሳት አለ መተንፈስ አለብኝ። አይ ችግር የለውም፣ መጀመር ችላለሁ። ምንድን ነው የታፈነው ነገር? በእርግጥ ታሪኩ ትንሽ ማለት ያወዛግባቸው ይችላል፣ ግን በተቻለኛ ግን ግልጽ ለማድረግ እሞክራለሁ። እሺ የተፈጠረው ከአስራ ዘጠኝ አመት ወጭት ነው። አስራ ዘጠኝ አስራ ስምንት አመት ወጭት ማለት ነው። ግን አሁን ላይ ማይሆን ጋራ ቤተል ስለከተተኝ ነው አሁን መናገር ማለት ነው። እሺ ምንድ ነው ሚወራ ነው ግን አይደል በኋላ ቢወራ ችግር የለውም አይደል? አራ ኖርማል ነው ችግር እሺ ንገርን። ችግሩ ምንድን ነው? የእናቴ ሲስተር ማለት ነው የሆነ ማይሆን ስራ ትሰራ ነበር ከዛሬ ሀያ ሁለት አመት በፊት አክስትህ ማለት ነው አይደል አክስት የኔ አክስት ከዛሬ ሀያ ሁለት አመት በፊት አሁን ሁለት ሺ አስራ ሰባት ላይ ሀያ ሁለት አመት ሆነው። ከዛሬ ሀያ ሁለት አመት በፊት የሆነ ማይሆን ስራ ትሰራ ነበር እና ያንን ስራ በምትሰራበት ሰዓት የሆነ ከማይሆን ሰው ጋር የማይሆን ግንኙነት ጀመረች እና ፀነተች እሺ ከዛ ፀነተችና ሴት ልጅ ወለደች ከዛ ከወለደች በኋላ ሰውየው ሙቻሎ ይሆናል አይደል በቃ አራሻውን ናቀሶ እንደሞታ አስመስሎ አራሻውን አጠፋባት የልጁ አባት ማለት ነው እሺ ከዛ አራሻውን ሲያጠፋባት በቃ የልጅ አባት የሌለው ልጅ አላሳድግም አላሳድግም ማለችና ላሳዳጊ ሰጠቻት ማለት ነው ልጅቷ እሺ ማለት የዛኔ በፍቃደኝነት የሚያሳድጉ ሰዎች ነበሩና ለእነሱ አሳድጋ ሰጠች። ከዛ እሷ በተገኘው አጋጣሚ በህገ ወጥ መንገድ ወደ ውጭ ወጣች። ከዛ ወደ ውጭ ስትወጣ ያችን ልጅ የተወለደችዋል ልጅ ማንም ጠያቂ እንዳይኖራት አድርጋ ነበረ ለአሳዳጊ ሰጠቻለች። በዛ ላይ ደግሞ አሳዳጊ ሲወስድ ሙሉ ኃላፊነቱን ወስዶ ለራሱ አድርጎ ሊያሳድግ አይደለም የሚወስደው። አሳዳጊዎቿ እዚህ ሀገር ውስጥ ያሉ ናቸው ወይስ አዎ፣ አዎ፣ እዚያ ሀገር ናቸው። እሺ፣ እሺ። ከዛ እንደዛ ካደረገች በኋላ እንደዛ ከሆነ ከአስራ ስምንት አመት በኋላ ከሆነ ሰው ጋር ግንኙነት ጀምር የፍቅር ግንኙነት ማለት ነው። እሺ። ከዛ የፍቅር ግንኙነት ስንጀምር ከአስራ ስምንት አስራ ስምንት አመት አሁን ከሶስት አመት በላይ ሆኖናል አሁን ላይ ማለት ነው። እሺ። ቤተሰብ ምናምን አስተዋውቄ ጨርሻለሁኝ። በቃ በአጭሩ መግባባትን የሚቀረን ማለት ትችላለን። ከእሷ ጋ ነው የፍቅር ግንኙነት የጀመራችሁት? አሁን ገና አልነገረ ነው፣ እስኪ እየጠበቅኩ ነው። ለአሳዳጊ የተሰጠችው እሺ እንዴት? ምን? እንዴት ሆነ? እንዴት አወቅ? ይሄ ነገር እንዴት ተከሰተ? ችግር የለውም፣ እሱን እነግራችኋለሁ። መጀመሪያ የፍቅር ግንኙነት የጀመርነው ከትንሽ ከተን ምንም ጋራች እንትን የሆነ ትራንስፖርት ላይ ነውና የሆነ ትራንስፖርት እየጠበኩ እያለ አብረን አብራኝ ገባች። ለታክሲ ብር አልያዘችም ነበርና እኔ የሸፈንኩላት ከዛ በዛ እንላለን ፍቅር ውስጥ ተገባ። መጨረሻ ላይ ከሆነ ያወቁበት ምክንያት እንዴት ነው? የዛኔ አሳዳጊዎቿ ሲወስዷት ማለት ነው። ለአሳዳጊ ስስታት የሕፃንነት ውቻዎች ነስታት ነበር ማለት ነው። እሺ አሁንም ድረስ ያ ፎቶ አለ። እናቴም ሰጣ ለአሳዳጊዎች ሰጣ ነው፣ ሴትዮዋ ወደ ውጭ ስትወጣ ማለት ነው። ከዛ ወደ ውጭ ስትወጣ ያ ፎቶ፣ አሁንም የሕፃንነቷ ፎቶ ሴትዮዋ አሳዳጊዎቿ አሳዳጊዎቿ ላይ በፍሬም ባሪ ይዘውታል። አሁንም ድረስ አለ። እሺ ከዛ እናቴም ይዘዋለች ያንን ፎቶ። እሷ ይሄ ልጅነት ፎቶ ነው ምናምን አይነት ነገር ብላ ለእኔ አሳይተኛለች። እኔ ግድግዳ ላይም ቤተሰብ አስተዋውቀን ጨርሰናል። እሷ ማስተዋውቀኛለች ብያቸዋለሁ። ከዛ እኔ ቤተሰብ ጋር ሳስተዋውቃል ማዘሯ ይህቺ እኮ እህትህ ነበረች ከዚህ በፊት ምናምን ብላ የሆነ በሆነ አጋጣሚ ነው እንደዚህ እንደዚች አይነት ልጅ ያክስት ልጅ አለች ምናምን ብላኝ ነበርና ያንን ፎቶ እና እሷ ያሳየችኝ ፎቶ ሳየሁ ፎቶ ተመሳሳይ ነው ተመሳሳይ ፎቶ ሆነ ተመሳሳይ ነው ፎቶ በቃ ከዚህ በኋላ ነው ነገሩ ሁሉ ያስጠላኝ። እና ፎቶውን ካየሁት በኋላ ከዚህ ሁሉ ዓመት ሴትዮዋ ወላጅ እናቷ ከዚህ ሁሉ ዓመት በኋላ ልጅ እንፈልጋለሁ ብላ በዚህ ዓመት በሁለት ሺ አስራ ሰባት ወደ ኢትዮጵያ ገባች። አክስትህ ማለት ነች አክስት ያው ከዛ ልጀምር ልጀምር በመፈለግ ታግዘኛለህ ወይ ምናምን አለች። አንተ ቀድመህ አግኝተሀታል አለ። እኔማ ቀድሜ አግኝታታሉ ይዣት ምን የኖርኩት እሺ፣ የሌለ ትልቅ ፍቅር በቃ ባጭሩ በትዳር ተሳስረናል ማለት ትችላለህ። በቃ አሀ ምን አሁን እኮ ቅድም ስትነግረህ ልንጋባ ነው ብለኸኝ ነበር ብለኸን ነበር። በእርግጥ ልክ ነህ፣ ግን ምንም የቀረ ነገር የለም ታደግሶ እሆ ተብሎ ምናምን አይነት ነገር የቀረ እንጂ አንድ ቤት ውስጥ ኖረናል። ማንኛውም ፍቅረኛ ሊያደርገው የሚችለውን ነገር አድርገናል። አዎ በመካከላችሁ የተፈጠረ ነገር አለ። አሁን ለምሳሌ ልጅ እንደዚህ መጥቷልና ምናምን፣ ልጅ እንደዚህ መጥቷል፣ በና ተፈጥሯል፣ እንደዚህ አይነት ነገሮች አሉ። ብቻ ዞሮ የከፋው ነገር ምን እንደሆነ ልንገራል። እሺ ሴትዮዋ ልጄ እንፈልጋለሁ ብላ ስትመጣ ልጅቷን ምን ያስኩ፣ ለእናቴ ደግሞ ጓደኛ አይነት ብያስተዋወቅ ቀርሻለሁ። አሁን እንዴት አድርጌ ነው እነግራት? ለልጅትስ እኔ አንደኛ ኔ ባለቤቷ ነኝ፣ የወደፊት ባለቤቷ፣ አሁንም ባለቤቷ ነኝ። በዛ ላይ ለእናቴ ደግሞ የልጅ ምሽ አበጅቸላታለሁ። ለሴትዮዋ አንዴ ልንገራል፣ ለእናቴ የልጅ ልጅ የልጅ ልጅ ማለት ልጅ ወልዳችኋል፣ ልጅ ወልዳችኋል። የከፋው ነገር እሱ ነው። አርግዛለች፣ መውረድ አይችልም ደግሞ የሚያስጠላው ነገር ማለት ነው

ያለበት እሺ። እቺ አሁን እጮኛ ህስ ባለቤት የምትላት ያው ያክስት ልጅ እንደ ወንድም እንደ እህት ነው የምናየው እኛ። እሷ ሳወቀች አንተ ከአንተ ጋር ያላትን ዝምድና ያ ከአንተ ጋር ያላትን ዝምድና አወቀች። ማንም ያወቀ ሰው የለም። እሷም አታውቅም እሷም አታውቅም። ጭራሽ በቃ የምታውቀው ነገር የለም። አንደኛ እንኳ በቤተሰብ እንተዋወቃለን። የቤተሰብ ስንት ንፈራራዳ ትል እሷ የምትጠራው በአሳዳጊዎቿ ስም ነው። የኋላ ታሪኳን ጭራሽ የምታውቀው ነገር የለም እሷ ማለት ነው። ያው በዚህ እንዴት አድርጌ ማወቅ እችላለሁ? እሷስ እንዴት አድርጋ ታውቃለች? በዛ ላይ ይሄ እንዴት ተብሎ ይነገራል? ያው ይሄማ ያለህበት ጭንቀት በጣም ይገባናል። በጣም የሚያሳስብም ጉዳይ ነው። ግን ያው እንዴት ተብሎ ይነገራል ተብሎ ደግሞ ሊታለፍ የሚችል አይደለም። አውቃችሁ ያደረጋችሁት ነገር አይደለም። አጋጣሚ ያው ባለመታዋወቅ የተፈጠረ ነገር ነው። መነጋገሩ በጣም ለምትቀርበው ሰው ለማማከር ለምን አልሞከርክም? ከቤተሰባችሁ ታላቅህ ናት። ለዛም እኮ ነው ቢያንስ እንኳን ራሱን በጨለማ ወጥ ደብቼ ለእናንተ ልናገር ያልኩት፣ ለዛ ነው ይሄን አሁን ፊት ለፊት እርግጠኛ ሆኜ ቅጣ አደርጉልኝ። አንተ ግን አሁን ያለ ውስጥ ያለ ስሜት ያው ይሄ ነገር ተፈጥሯል እንዳልኩ አውቃችሁ ያረጋችሁት ነገር አይደለም። ከእሷ ጋር ደግሞ የስጋ ዝምድና አላችሁ። ምንድን ነው ውስጥ የሚሰማ አሁን? ይሄንን ይሄ ትዳር መቀጠል አለበት ነው ወይስ መቆም አለበት ብለህ ነው የምታስበው? ፈጣሪ ሁሉም ነገር የሚስተካከል ቢሆን ቢቆም ከምንም በላይ ደስተኛ ነኝ። ቃል አይደለ የፈለገ ነገር ማንም የተፋቀረ ሁሉ አይጋባም ነው የሚባለው። የፈለገ ነገር ቢሆን ማንም እህቱን አግብቶ በዛ ላይም ከእህቱ ወልዶ የሚኖር ሰው የለም እኮ እንኳን በዚህ ሀገር ባህል ቀርቶ የትኛውም ሁኔታ የትኛውም ሀገር ላይ ቢሆን ይህ አይፈቀድም። በቃ ሰላም የሚያሳጣኝ የምር ነው የምላቸው። ሶስት አመት አብሬያት ስኖር የሌለ የሌለ የሚያማምሩ ጊዜዎችን ነበር ያሳለፍ ነው። ይሄን ነገር ያወቅከው በመሀላችሁ ይሄ ጽንስ ከተፈጠረ በኋላ ነው ወይስ ይሄንን ነገር ያወቅከው አሁን በቅርቡ ነው? በቃ ግፋ ቢል ወር ከምናምን ቢሆን ነው። አክስት ደግሞ ጎን ለጎን አፋልገኝ እያለች ነው፣ አፋልገኝ እያለች ነው። ዛሬ ቢያንስ እንኳን የልጅነት ግን ማለት እኛ በዚህ ፕሮግራም ከገጠሙን በጣም የሚያስጨንቁ ያው በትክክል ስሜቱን ለማጋራት ስለሚያስፈልግ ነው። በጣም የሚያስጨንቁ እና ለመፍትሄውም ደግሞ በጣም ግራ የሚያጋባ አይነት ታሪክ ነው የነገርከን። ያለህበትን ስሜት እንረዳለን። ግን እንደው እንደጓደኛ ወንድም እንደ ጓደኛ ለእኔ አማክረህኝ ወንድሜ ነው ብለህ ታላቅ ወንድሜ ታናሽ ወንድሜ ነው ብለህ ነግረህኝ የሚሰማኝን ስሜት ነው ምነግርህ ከዛ በተጨማሪ ባለሙያዎች ጋር መገናኘት ያለብህ በቃ ይሄን ጉዳይ ለመፍታት አንተ ውስጥ ያለውን የአእምሮ ሰላም ለመመለስ ከባለሙያዎች ጋር መገናኘት ያለብህ ይመስለኛል ይሄንን እናደርጋለን በጋራ ነገር ግን ተስፍሽ እንዳነሳልህ አውቀህ የፈጠርከው አንተ አውቀህ የሆነ ነገር የለም ይሄንን የሆነ መንገድ ከሄዳችሁ በኋላ የተፈጠረ ነው እና ብቻህን ደግሞ በዚህ ጉዳይ መብሰልሰል ያለብህ አይመስለኝም። ቢያንስ ቢያንስ አብራህ ያለችው የአክስት ልጅ አሁን በፍቅር አብራችሁ ናችሁ፣ ይህንን ጉዳይ እንድታውቅ ብታደርግ ጥሩ ይመስለኛል። እድሜዋ ስንት ነው? እሷ አስቸጋሪ የሚሆነው ነፍሰ ጦር ነች፣ በዚህ ላይ ሆና መስማቱ። አይ ጊዜ ወስዶ ከወለደች በኋላም ይህን ማድረግ ይቻላል። ምን ያክል ጊዜ ሆናት አሁን? እርግዝን ነው ምን እርግዝን ነው እርግዝን ነው አምስት ወር ምናም ብሏል። አምስት ወር ከአስራ አምስት ቀን እየደረሰ ነው አዎ እድሜዋ ስንት ነው እሷ ሀያ ሁለት አመቷ ነው ሀያ ሁለት አመቷ ነው ገና ልጅ ናት አዎ ብቻህን ምንድን ማለት አሁን ብቻህን በዚህ ሀሳብ ውስጥ መብሰልሰል ጥሩ አይደለም ላንተ ምናልባት ያልተፈለጉ ነገሮች ሊሆኑ ይችላሉ በአንተ ህይወት ውስጥና አውቀኸውም ሳታውቀው ማለት ነው በተቻለ መጠን ከጎንህ የሚቆምሶ ያስፈልጋል ይሄንን ነገር ሚስጥሩ አድርጎ የሚይዝ ሰው አሁን ቴክስት ስታደርግልን እኛ እንደውም ጉዳዩን በደንብ ሳናቀው ነው ያስገባን፣ አይደል ውስጥ ሀይለኛ እሳት አለ እና ይሄን ነገር መተንፈስ አለብኝ ስላልክ እና ቢያንስ ስታወራ እንዲቀልህ የሆነ በጣም የምታምነው አጠገብ ያለ ሰው ያስፈልግሃል። ምናልባት ያ ሰው እህት ልትሆን ትችላለች። ምናልባት በእምነት ደግሞ የእምነት አባቶች ሊሆኑ ይችላሉ። ከዛ በኋላ ደግሞ የስነ ልቦና ባለሙያዎች አሉ የሚያግዙ ማለት ነው። የስነ ልቦና ባለሙያዎቹን እኛ ልናገናኝህልን። ከዛ በተጨማሪ ግን በአንተ ህይወት ዙሪያ የኔ የምትላቸው ምናልባት ጉዳዩን ስትነግራቸው አንተን ጀጅ የማያደርጉ የማይወቅሱ፣ ለተፈጠረው ነገር ከአንተ ጋር በሀሳብ አብሮ ሊቆሙ የሚችሉ ሰዎች አንድ ሰው ቢያንስ ይሄን ጉዳይ እንዲያውቅ ብታደርግ ጥሩ ይመስለኛል። ለእሷ ብነግራት ትረዳኛለች። በቃ አለ አይደል ልክ ይሄ አሁን አንተ ያልከኝን ነገር ትለኛለች። ግን እኔን ምንድን ነው በቃ የሌለ ሸም ውስጥ ነው የገባሁት። አል ስትጀምር አሁን እንዴት ብለህ ትጀምራለህ ነው ስትናገር ምን ብለህ የሚል አይነት ነገር ነው አላ የሆነ የውጥር ያለ ነገር እንደዛ ስለሆነብኝ ነው እንጂ ከባድ ነው። ምን አለ መሰለህ ግን አሁን ያው በርኔ እንዳለው ሆኖ አሁን አንተ በዚህ ሼም ውስጥ ልትገባ ይገባል ብዬ አላስብም። የዚህን ያክል ያው አንዴ ተፈጥሯል ነገሩ ምንም ጥያቄ የለው። መሆን ያልነበረበት ነገር ባለማወቅ የተፈጠረ ነገር ነው። የአንተ ስተት እዚህ ውስጥ የለም። የባለቤትም ስተት እዚህ ጉዳይ ውስጥ የለበትም። ስተቱ አንዴ ተፈጥሯል። ሳታውቁ ነው ያረጋችሁት። አውቃችሁ ሆን ብላችሁ ያደረጋችሁት ነገር አይደለም። ነገር ግን አሁን ስተቱ አንዴ ተፈጽሟልና ነገሩን ብቻዬን ይዤ ልቆይ ካልክ እየቆየ በሄደ ቁጥር የሆነ ሰዓት መፈንዳቱ አይቀርም። ስለዚህ ጊዜው አሁን ነው። ከሰዎች ጋር በይበልጥ አሁን በርኔ እንዳለ ከባለሙያዎች ጋር እኛ እናገናኘለን። ከዛ ውጭ ግን ከመንፈሳዊ አባቶች ጋር፣ በህግ ጉዳይስ እንደዚህ አይነት ነገሮች እንዴት ነው የሚታዩት የሚለውን በደምብ፣ በሰል በሰል ያሉ ሰዎችን ጉዳዩን በጣም በሴሪየስ አይተኸው ለቤተሰብ መነገር ያለበት ማማከር ያለብህ ሰዓት ላይ ነው ያለው። ብዙ ጊዜ መግፋት የለብህም በዚህ ጉዳይ ሼም ይዝህ አውቀህ ያረከው ነገር ቢሆን አዎ አውቀህ ያላረክ ሳታቅ ነው ያረከው አንተ እኮ እየተጎድ እናንተ እኮ ተጎጂዎች ናችሁ መሀል ላይ ያላችሁት ስለዚህ ይህንን ጉዳይ በሃይማኖት ጉዳይም እንዴት ነው የሚታየው የሃይማኖት አባት ማማከር የሚቻልበት በቤተሰባችሁ ጥሩ ጥሩ ሽማግሌም ሰብስበ ጉዳዩን መንገር ሳናቅ ነው ያደረግነው አሁን ሳቅ ግን ይሄ ነገር እህቴ እንደሆነች አወቅኩኝ ስለዚህ እንዴት ነው የሚደረገው ነፍሰ ጡር ነች ያለችበትንም ሁኔታ ነግረህ በስነ ስርዓት ከዛ በኋላ የሚሄደውን ሂደት ያው እንግዲህ ይሄዳል ማለት ነው። ከአንተ በላይ በዚህ ጉዳይ ምልህ በጣም ሊጨነቁ የሚገባቸው ቤተሰቦች ናቸው። ምናልባት አክስት የእሷ ናት፣ አክስት ልጅ ናት። ስለዚህ ማወቅ አለባት። የተሰማት አሁን ልጇን ፍለጋ መታለች ሊሰማት ይችላል። ነገር ግን አትሊስት አትሊስት የሆነ የሰራችሁ በህይወቷ የሰራችሁ ስህተት ስለነበረ አንዳንድ ስህተቶች ደግሞ ዋጋን ያስከፍላሉ። ቤተሰቦች ሊያውቁ ይገባል። ነገር ግን እኔ መጀመሪያ እህትህን እንደው ትረዳኛለች ስላልክ መጀመሪያ ከእህትህ ጋር ልክ ለእኛ ስትጀምር እንዳልከን ብታወራት፣ ቴክስት አድርገህላት መጀመሪያ በዚህ በእንደዚህ ሲሪየስ በሆነ ጉዳይ ላወራሽ እፈልጋለሁ ብልሃት ነግርሃት አግኝተሃት በደንብ ብታወራት አሁን ደግሞ እንግዲህ አክስትህ ልጅ አብረህ ያለችው ነፍሰጡር ናት። ነገሮች በጥሩ ሁኔታ እስኪጠናቀቁ ድረስ ይሄን ነገር ከሷ ጋር በሼር ባታደርግ፣ ነገር ግን ልታውቅ ይገባታል። ከወለደች በኋላ ከሷ ጋር ይሄን ነገር ብታደርጉት፣ ከዛ በኋላ ከዛ በፊት ከባለሙያ ጋር ደግሞ እንድትገናኝ እኛ እናመቻቻለን። ፍቃደኛ ከሆንክ ባለሙያዎች አሉ፣ ከእነሱ ጋር እንድትገናኝ እናደርጋለን። እሺ፣ ስለዚህ ደውልልን ስልክ ቅድም የደወልንልህ ስልክ አለ አይደለም? አለኛ ቅድም መጀመሪያ በሞባይል ደውለንልሃል። ስለዚህ እሱን ስልክ ያዘውና በማንኛውም ሰዓት በማንኛውም ሰዓት ደውለህ ልታወራን ትችላለህ። አመሰግናለሁ እና በርታ። ሼር አድርግ ለሰው ሃሳብህን በይበልጥ ግን ለባለሙያው፣ አሁን ለምናገናኝ ባለሙያ ብታወራው የተሻለ ነው ብዬ አስባለሁ። እኔ በግሌ ለብዙ ሰው ከማውራት መፍትሄው ወደ ባለሙያ መጀመሪያ እዛ ሄዶ ከባለሙያው ጋር ተመካክረ አካሄዱ እንደውም በስነ ስርዓት ቢነግርህ የተሻለ የሚሆን ይመስለኛል። እና ማመን ያለብህ በዚች ምድር ላይ ያልተፈጠረ ነገር አይደለም የተፈጠረው። እና እንደዚህ አይነት ታሪክ ያላቸው ሰዎች ደግሞ አሉ፣ ብቻህን አይደለህም። ይህን ማመን አለብህ። ይህንን ፈተና ያለፉ ሰዎች አሉ ብዙ። እሺ፣ ፈልገ ያመጣኸው አይደለም ያንተ ጥፋት አይደለም። እንደ ማንኛውም ሰው ተዋደዳችሁ አጋጣሚ ሆኖ ስጋ ዝምድና ኖራችሁ። ያስጨንቃል። ጉዳዩን እያቀለል ነው አይደለም፣ ግን እዚያን ያክል ደግሞ ራስህንም አትጉዳ። የባለቤትን ጤንነትም ደግሞ ለመጠበቅ ሞክር። እናመሰግናለን። በርታ፣ ደውልልን። መልካም